ትላንት ቤት መጥቷል። አይ እኔ ነግርሃለሁ፣ ቤት ከመጣው ቆየ። አረደ አልመጣም ማለት የት ግን? ትላንት ቤትም አልገባም። እኔ እሷ አልመጣም። እኔ የተለያየ ነው፣ እንደዛው ነው እኔ ነው በእኔና አንቺ ማለት እስከ ዛሬ አምስት ዓመት ስንጣላ ስንታረቅ ስንጨቃጨቅ ራሳችን የሚፈተው ሌላ ነገር ውስጥ ነገሮችን ቶሎ ሰላም ሰላም፣ የተወደዳችሁ እና የተከበራችሁ የመለኛው ቤተሰብ እንዴት ናችሁ? ሰላማችሁ ብዝት ይበልኝ። እንግዲህ ዛሬ መጥቻ አለው ምክንያት አለው ልታውቁ ትችላላችሁ። ያው ትላንትና በሰራ ነው ማለት ሀብ ጥሎኝ ሄዷል። ከናኒ ጋ ሆኜ ተናዶ ነው መሰለኝ እና ደውዬላችኋለሁ ለናኒና ለሀብ ያው እኔ እዚሁ ስላለው ለማስታረቅ ነው ማለት ነው። ሁለቱ ላይ ማለት ነው። ማለት ፕራንኩ ከብዶት ነው ይመስለኛል። ሀብ እንትን ብሏል። በጣም ተናዶ ነው ጥሎኝ ሄደው። ከዚህ በፊት እንደዚህ ሆኖብኝ አያውቅም። ሚለይ ጸባይ ነው ያየውበት ዛሬ ትላንትና ያየውበት ጸባይ ሚለይ ጸባይ። እኔ ደግሞ እንደ ታላቅነት የሱን እንትን መሸከም ስላለብኝ። ያው ጸባዩን በጸባይ መያዝ አለብኝ። ልጁ እንግዲህ ያው የኔ ታናሽ ነው። ታናሽ እስከሆነ ድረስ ይሄ ልጅ እንደ አባት መክሬ በስርዓት እንትን ማለት ነው ያለብኝ። እንግዲህ ያው ቤተሰብ ደውዬላቸዋለሁ። ሁለቱም አንድ ላይ ይመጣሉ ወይስ ናኒ ብቻዋ ትመጣለች? አብ ይመጣል ብዬ እጠብቃለሁ። እስቲ እስከዛ ድረስ የምን ጠብቅ ይሆናል። ያው እኔ ባየውት ፕራንኩን ባየውት እኔ እንደማስበው ሁለቱም ተቻችለው መኖር እንዳለባቸው ነው ሚገባኝ። ይሄ ምንድነው ናንዬ የጠርታዋለች ናን ከጠራችሁ በኋላ የሆነ ቃላቶች ነገር ማለት ልጁ እንደዚህ እንደዚህ ስላለ ብቻ ትንሽ ቀንቶ ይመስለኛል። ስለሚወዳት ነው እኔ እንደሚመስለኝ። ይወዳታል ስለሚያፈቅራትም ያው ወንድ ልጅ ስለ ሴት ሳያወራ ሴት ልጅ ትቀናለች፣ ሴት ልጅ ደግሞ ስለ ወንድ ስታወራ ደግሞ ወንድ ይቀናል በሚለው ብንይዘው ደስ ይለኛል። ያው ይሄን ቪዲዮ ስታይ ሀብ ይሄን ቪዲዮ ስታይ እንትል ስለሚችል አንተ መሆን ያለብህን ነገር ማሰብ ነው ያለብህ። ነገ ትልቅ ደረጃ እንደርሳለን እኔና አንቺ እንደዚህ ሆነን ወደ ተለየ ልጆች ወልደን የሚለው ነገር ማሰብ ነው ያለብን። ስለዚህ ዛሬ በፕራንክ ሳቢያ እንደዚህ ከምትሆን መሆን ያለበትን ነገር መፈለግ ነው ያለብህ ሀብ። ስለዚህ ሀብ በጣም ነው አስከፍተኛል። ያው እንደ ራሴ ተከፍቻለሁ፣ ግን ብከፋም እንደ ታላቅ ነገሮች ሁሉ ችሎ ማለፍ በሚለው ሀብን ጠርቸዋለሁ። እሷም ጋር ብሎኝ ሄዶ ነበረ። እስቲ ሁለቱንም አቅርቤ ሁለቱንም ጠይቃቸዋለሁ ማለት ነው። ስለዚህ ያው ናንዬንም ሁለቱንም እስከጠሯቸው ድረስ የተለየ ነገር ይኖራል ብዬ ነው የምጠብቀው። እንደ ራሴ የተለየ ነገር በቃ ወደ ሰላም የሚመጡበት ነገር ነው የምጠብቀው። ስለዚህ ሀብ የምታስበውን ነገር እንትን ማለት አለብን። ነገሮችን ቀይረ ነው ማሰብ ያለብን። ስለዚህ አብ ከየትኛውም የተሻለ ነገር ሀሳብን ሁሉ ነገር ስለሚለይብኝ በተሻለ ሁኔታ እጠብቃለሁ ብዬ ነው ማስበው። ስለዚህ እስ ጠርቻቸዋለሁ፣ እንጠብቃለን ማለት ነው። ምድር ከሰጠችኝ ጥሩ ነገር አንዱ ወንድሜ ነው የኔ ወንዱ

ወንድም ምኞቴን የምትቀልም መምህሪ ሳታዝኝ ነገሮችንም ፈታር ላይ የመጣ ነው። የመጣት ደንግጬ ያለ ምን ችግር አለ ብዬ፣ አይ ችግርማ ያው ትላንትና ጥሎን በሄደው እንደገና ጠርቻችሁ እንደገና እንደገና እንደገና መጠየቅን ያለብኝ፣ ገብቶሻል። ያው አንድ ሰው ከስሜት እስኪወጣ ድረስ መጠበቅን ያለብን፣ ገብቶሻል። ይሄ ልጅ ስሜት ውስጥ ነው ያለው። ከስሜት እስኪወጣ ድረስ ጠብቀን ከስሜት ሲወጣ ደግሞ ማናገር ይሻላል በሚል ነው ትላንትና ጥሎኝ ሲሄድ ዝም ያልኩት። ለብሽዋል ስለዚህ እኔ ደግሞ እንደ ታላቅ መቻል ነው ያለብኝ። ይሄ ልጅ ያው ሰፊ ተካሻ መኖር አለበት። በቃ በአጠቃላይ ማለት ነው ለእኔ ገብቶሻል። የሆነ መጥፎ ነገር እንዲሆንብኝም ስለማልፈልግ፣ አንቺም በዛው ልክ መሆን እንደሌለባችሁ ስለምፈልግ ወደ ጥሩ መምራት ነው ገብቶሻል። እንደዚህ መሆነው። ስለዚህ በስትክክል ሰላም ብለሽ ቤተሰቦችን ሰላም የተወደዳችሁ የመሊ ቤተሰቦች እንዴት ናችሁ? ያው እዚህ ያው ሁላችንም ጋር ያሉ ቤተሰቦች አንድ ናቸው። የኛ ቤተሰቦች ቤተሰቦች ናቸው። ትንሽ እንትን ስሜታዊ እየሆንን የማይሆኑ የማይሆኑ ነገሮችም እየወጡ ነው ያሉት። ግን ያው እንደዚህ ወደዚህ ደረጃ ይደርሳል ብዬ አስቤ አይደለም። ያው ሰው ልጅ ጥፋቴን አምኛለሁ ካለ እኔ ጥፋቴን አምኛለሁ እያለሁ በግልጽ በቃ ጥፋተኛ ነኝ። እኔ በቃ ያንን ነገር እውነቱን ለመናገር ከሆነ ያደረግኩት የነበረው ያንንም ፕራንክ ጠፍቼ ነበር እኔ ስጠፋ ደግሞ ሀብም ደግሞ ስራ ምናምን በቃ በጣም ቢዚ እያደረገው እና ቪዲዮ ላይም ለብቻው መምጣት ስለደበረው በቃ ያንን ሞቅ አረገዋለሁ ብዬ አስቤ ነው። እና ደግሞ በደንብ ካስደነገጥኩት ሰውንም ያዝናናል ብዬ አስቤ እንጂ እኔ የተለየ ፍላጎት ኖረኝ አይደለም። ለምን እንትን ዚህ ቪዲዮ ላይ ምናምን ይመጣል ደግሞ ለሚሉት ደግሞ እንደዚህ አስቤ አይደለም። እንግዲህ ፕራንክ ሆኖ ነው የመጣው። የባለፈውንም ቪዲዮ ተናግሬ ያለው እርቅ ለማውረድ እኔ ዛሬ ምናልባትም እንደኔ ሀሳብ ቢሆን ሰላማዊ ሰዎች ሆነ በሰላም ቪዲዮ እንመጣለን ብዬ ነው አስቤ ያንን ያደረኩት። ግን የሰው ልጅ ያው ባሰበበት ሁሌ አይውልም። ለዛ ስለሆነ ታላቅም ጠርቼ ያው፣ በእኔ በኩል ታላቅ እናቶች ነው ያሉት። ስለዚህ እናቶችን እዚህ ጋር ማካተት ያስፈልጋል ብዬ ስላላሰብኩኝ በቃ መሌን ጠራሁት ቅርብ ቅርባችን ያለው መሌ ነው ከሱ በላይ ደግሞ ቀርቦ እሱን ሊያናግረው የሚችል ሰው እንደሌለ ስለማወቅ መሌ ነው ወዲያው የጠራሁት ምክንያቱም ነገሮች እየተራዘሙ በሄዱ ቁጥር አንድ ቀን እንኳን ጀንበር እንትን ባለች ቁጥር በሰዎች መሀል ያለ ችግር በጣም እንደሚራዘም እናውቃለን ሁላችንም ና እሱን ፈርቼ ነበር ወደዚህ እንትን የገባሁት ትላንት ቤት መጥቷል አይ የኔ ነግሮ ቤት ከመጣው ቆየ። አረ ተይ፣ ትላንት አልመጣም። አረ አልመጣም፣ ትላንትም እንዴ። ትላንት እንደዛ ተበሳይቶ እንዴት ይመጣል? ምን ነው ችግር አለ እንዴ? አይወልሽ፣ ትላንት ይመጣል ብዬ ነበረ። ሲጀመር ቤትም አላገባም ማለት፣ የት ለድ ማለት የነ ነገሮችን እንትን ማለት አይደለም። ግን ትላንት ቤትም አልገባም፣ እኔ እሷ ጋር ነኝ ብሎኛል። እንዴ እኔ ጋር አልመጣም። እኔ ጋር የተለያየ ነው እንደዛ ሆኑን የተለያየ ነው። ሲጀመር ካኔ ጋር ከተገናኘን ቆይተናል። በስነ ስርዓት ማናገር አለመምጣቱንም፣ ያው ይሄን ነገር ማንሳትም አልነበረብኝም። በጣም ብቻ የሚከብድ ነገር ነው። ሲመጣ ያው የምጠይቀው ነገር ይሆናል። ችግር የለውም። ያው እኔ ስሜተኛ መሆን የለብኝም ብዬሻለሁ ቅድም። ገብቶሻል? ገብቶኛል። ግን እኮ አሁን እዚህ ጋር እሱ ሰላም ነው ወይ የሚለውንም ነገር ነው ማሰብ ያለብህ። ከነጋ ምናምን አግኝተኸዋል? ከነጋ አላገኘውትም። አሁን እኮ እኔ ዛሬ ታዲያ አንቺን ለመጠየቅ ነው ደውዬለት። ታዲያ ይመጣል። አግኝተኸዋል? አዎ አግኝቸዋለሁ። መጣሁ ብሎኛል። የሆነ ስራ ስራ ሄጃለሁ ብሎኛል። ያው ጠዋት ነው የደወልኩለት። እስኪ መጣው መጣው እያለኝ ነበረ። አይ የኔ ሰላም መሆኑ እኮ አስደነገጠኝ። ቤት አላደርም ስትል ምናልባት ካንቺ ውጪ የሚሄድበት ቦታ አለ እንዴ? አረ እኔ የትም አላውቅም። እሺ አሁን ይወጥሽ በስሜተኛ ሆነሽ እንዳታበሩሽ። እየመጣ ነው፣ ሰላም በለና እንዴና አለ አለ። ምንድነው ካሜራ እያያዛችሁ እኔ ያጨቅጭቁኝ። በቃ ምንድነው አያደብራችሁም? እ ሰውዬ ይወጣለው እኮ አይደብራችሁም እንዴ? ትላንትና በቃ አልፈልግም። እኔ እንደዚህ አይነት ነገር በቃ ማንም እንዲያውቅ አልፈልግም። አንቺ ቆይ ከመጀምሮ ነው እኔና አንቺ እንደዚህ አይነት ውስጥ እየገባ ነው ያለ። ነው ለምን ነው ላይ መተከዝ እንደመጣ አንዴ። ላይ ሰው ውስጥ አትግቢ ነው እያልኩ ያለሁት። አንዴ እኮ ገብቶበታል። ምንድን ነው አካበድከው ነገሩ? እኔ እያካበድኩ አይደለም። በጣም ይቅርታ አልልሽም ብያለሁ። ነገሮችን ለመፍታት ከስሜት ውጣ። በቃ ዛሬ ቀላቀለች፣ ትናንት ቀላቀለችኝ አይደል? ዛሬ አንተና እሷን ከእንደገና ከስሜት ውጥተህ ለመፍታት ነው እምፈልገው ገብቶሀል። ስለዚህ ነገሮችን ቀለል ብያለሁ ወይ ነው ብዬ እሺ አቃለሁ እኔ ለምንድን ነበር? እኔ እራሴ አይደል እንደ እመጣሁ ነው። መጀመሪያ የምታወራበትን ሞቲቭ አስተካክል። እንደ መጀመሪያ ስትናገር እኮ ሞቲቭ ኢነርጂህ እራሱ ጥሩ አይደለም። ለምን ሲጀመር የት እሻው ምን እንዲሆን ነው? ምን እንደፈጠረው? እኔ አንተ ስትበላሽ ማየት አለብኝ? ቆሜ የት አደረከው? ከሱ መረጋጋት ፈልጋለሁ። መረጋጋት መፈለግ ቤርግ ማደር ነው ነው? እያናደደችኝ ያለችው እኔ፣ ይቅርታ አልልም ብያለሁ። ፍራንክ ነው ከኔ ጋር ነው አው ካንቺ ጋ ነው ለምን አወራሽ ነው ሌላ ሰው ለምን ታስገቢያለሽ አንዴ ሌላ ሰው አይደለሁም አንደኛ ሁለተኛ ደግሞ ለሌላ ሰው አሳልፈ አሁን ለኔ ወንድም ሰጣለች አይደል ከሰጠች በኋላ ነገሮችን ማምረድ ነው ያለብህ አንተ እኮ በይ አንተ ለምን ነገርሽ ብለህ አንተ አንደኛ ምንድን ነው መሆን ያለበት ስማ አንተ መጀመሪያ መቀዝቀዝ ነው ያለበት ግላል ሁለተኛ ደግሞ ልትመልስልኝ የሚገባው ነገር አንተ በርግ ማደር ብሎ ነው ሲጀም እናቴ ቤት አለ አይደል የራስህስ ቤት አለ አይደል መረጋጋት ብትፈልግ ነው ቤትህስ አለ አይደል ወይስ ሌላ ነገር፣ ሌላ ነገር ያሰብከው ነገር ካለ ነገር ይለኝ። ምንም ያሰብኩት ነገር የለም። ያሰብከው ነገር ወደ ሌላ ነገር ያሰብከው ነገር ባይኖርም አንተም ስጠራኝ አሁንም የመጣሁልህ እኮ እንደዚህ አይነት ልጨቃጨቅ አይደለም። እንዴ ከኔ ጋር መገናኘት ታቆማ? በቃ ሻውን አንተ ወደ እሷ ማታነሳ። ቆይ እኔ ደረኛለሁ። ለምንድነው ሌላ ሰው ምታስገቢ ውስጥ? በቃ ገባኩ። አሁን አዲስ ሰው መጣ። ለጋሚ ለምን ታመጫለሽ? ሰላም እንድትፈጥር ነው። አሁን የደወለልኝ እዚህ ነው ያለው። ሰላም ነው ያደፈረሳችሁት። ምንም ሰላም አይኔ ከሆነ ኩግሬ ከባ የኔ ጥፋት እዚህ ጋር ምንድነው ምንድነው? ታየ ሁለት በቃ እኔ እና አንቺ ስንት ዓመት አምስት ዓመት ነው አይደል? በእኔ እና አንቺ ማለት እስከ ዛሬ አምስት ዓመት ስንጣላ ስንታረቅ ምን ስንጨቃጨቅ ራሳችን አንድ የምፈተው ሌላ ነገር ውስጥ ለምትገቢያለሽ? ቢሆንም ይሁን እንትን ውስጥ የተናገርካት ነገር ከበዳት። ምን አይነት ፍራንክ ነው? ምን ስትላት? በጣም ፈርታ ነው ለእኔ የደወለችልኝ። ምንም የሚያስፈራ ነገር የለም። ይቅርታ አልቀበልም ብያለሁ። እንደ በፊቱ መሆን ያለበት፣ እንደ በፊቱ አንተ ከዚህ በፊት አንተ መተክ ቤት አለም ታድረው በቃ አልፈ ወይስ ውጭ ላይ የሆነ ነገር ብቻ ያሰብከው ነገር ካለ ንገረኝ። በዚህ ፕራንክ ስበብ አድርገህ ሌላ ነገር ከመጣ ግን እኔና አንተ የመጨረሻችን ነው የሚሆነው። የሚያስገድድ ነገር ሳይሆን ነገሮችን ከፈታ በኋላ ነው የሚያስገድደኝ የማይኖረው ነገሮችን መጀመሪያ ፈተነው። ከእዛ ውጪ አክብሬህ ነው እኮ የመጣሁት እንዲህ ልጨቀጨቅ አይደለም፣ በስርዓት ላወራህ ነው የመጣሁት። ግን አንተ ቀጥታ ወደ ስሜት ውስጥ ገብተህ እንደገና ሌላ ነገር አወራህ የሚመጣበት እኮ እኮ አሁን እራሱ እኩል እኮ አይደለም ሲጀመር። እኔ አሁን ሌላ ነገር ውስጥ እየገባሁ ነው፣ እንደ ጭንቅላት የሌለ እየተበጠበጥኩ ነው አይደለም። ምንም ነገር አልተመቼኝም ልጅቷ ልታበጣብጥ ችግር እኮ ምክንያት ከሆነ እኔ ልሂድ እና ናኒ ለብቻ ከዛ በኋላ ከኔ ጋር መስ ማውራት ነገር ካለ ምክንያቱም ላንተ ነው ስልክ እኔ እየፈለገኝ አይደለም ጋር

ምንድነው? አሁን ምን ሻው ምን የተለየ ነገር አለ አሁን? አንተ ፕራንክ ነው አለች አይደል? ለምንድን ነው? እሺ ማጥራ እንዴ ፕራንክ ነው? አው እሺ፣ ፕራንክ ነው። ምን አደረኩኝ እንዴ? ምን አደረኩኝ እኔ? ፕራንክ አይደለም አልኩኝ እኮ ለምን ውጭ አደረግክ? ለምንድነው ስልክ ማታናሳላት? እሺ ልጅ ምን ታርግሽ? በቃ ሌላ ነገር አሰብኩኝ፣ በውስጤ መረጋጋት ፈለግኩኝ። ጨራሽ ጦ ሳምጣ አው፣ እዚች ጋር በቃ አንተ ጋር አመጣችሁ ነገሩን። ከዚህ በፊት እኔ ከእሷ ውጪ ራሴ እጄ ነኝ፣ እንደውም ራሴ አብዛኛውን ራሴ እጄ ነው። ይቅርታም ጠይቃት ለምን አስቤ ነው የሌላ፣ እኔ ከዚህ በፊት ተፈጥሮ ማያቅ ነገር ከየት ላምጣ እኔ እና ማንም አስተኩ ማንንም ገብተህ ታውቃለህ? የሁሉ ጊዜ የሁሉ አመት እሱን አላውቅም እኮ። ታዲያ ስለዚህ ለምን መጣ ነው ነው ያለችን? ለምን እኮ ለማን ነው የተናገረችው? በቃ ለምን እንደዚህ ታወራለች? ቤተሰብ ለምን ታስጨንቃለች? እኔ ብጨነቅም ምንም ችግር የለውም። እናንተ፣ ይኸውልህ፣ ምንም አይነት ንፋስ እንዳይገባባችሁ ፈልጋ ነው። እኔ ንፋስ ማይገባብኝ እንዲህ ሌላ ሰው ከገባ ነው። እንደውም ንፋስ ሚገባብኝ አልፈልግም ለምን አወራች ነው የቤቷን ገበና ቤቷ ሸፍና ነው እንጂ ወጣ አንድ ምን ልበልሽ ነው እንዴ? ማየውን ነገር አንተ እራሱ እኮ ማየውን ነገር እኮ ነው። በቃ እኔ አሁን አልፈልግም። አንተ ከሚስት ጋር ስትጣላ ነው ገብቻ ቃለሁ። ተጣልተታ ቃላ ራሳችሁ እዛው ነው የምጨርሱት። አንተ እራሴ ነው መጨረስ የምፈልግ። አሁን አንድ ነገር ልንገርህ፣ እሷ ከብዷት ሊሆን ይችላል። የከበደ ፍራንክ መስሏት ሊሆን ይችላል። ይሄ ነገር ሌላ ነገር የሚያስገባ ፍራንክ ሊሆን ይችላል። ይክበድ ይክበድ የከበደዩ ስለዚህ፣ እሷ ደግሞ ከዚህ በፊት ሆኖ ማያቅ ነገር ነው ነው ያልኩ። አሁን እኮ ነገር እኔ አሁን እኔን አመጣች አይደል? አንተ አታቀለውም። ለምን ምን ችግር አደረገች? ምን ከዚህ በኋላ ምን አለ? አንተ ብትናደድ ብትበሳጭ ምን ይመጣልሽ? ሀብቴ በእናትህ ላሳዝንህ፣ እንደዚህ እንደዚህ ነገር አንተ እኔ ላስታርቀ አምጥቼ ከእንደገና ተጨቃጭቀን ልትሄድ ነው። ትናንትና ጥለኸኝ ሄድክ። እስቲ ይረጋጋ ብዬ ዛሬ መጠዋል። ሲተረጋግተ ሲተረጋግተው ዛሬ ልጥራው ብዬ ነው የመጠዋል። ምንም አልተረጋጋም። አልተረጋጋ። እሺ ምን ይሻላኛል? እች ልጅ የሆነ ነገር በቃ የሆነ ጭንቅላቷ ተፈውዞ ሌላ ነገር እንዳታሰብ ነው የፈለጉት። በምንኛ ነው የምታስበው ምንድን ነው በሚባወዝበት? ምን ይባወዝበት? ሌላ ነገር አስቦ ነው ብትደስ ምን አሰበ? አንደኛ እሷ ተማሪ ነች። ምን አሰበ ያላውቅም። እሷ ካሰበች ትንገረኝ። እሷ መቼም ማታስበው መቼም ማለው እኔ እሌለ እንትን ምን በራሴ ነው መፍታት የምፈልገው። በቃ በራሴ ነው መፍታት የምፈልገው። ከዚህ በኋላ ምንም ነገር ይፈጠር እኔና እሷ ውስጥ ማንም እንዲገባ አልፈልግም ነው ያልኩት። ለምን እራሴ እጄ ትልቅ ሰው ነኝ ራሴ ማገናዘብ ሰው ነኝ። ከዚህ በፊት ራሴ ነኝ እጄ ቅርታ ምላት አሁን ምን ተገኘና ነው እንደዚህ የባሰ ነገሩን ለማስፋት ሌላ ሶስተኛ ሰው ይዛ መጣን ተምትለው። አሁን ከዚህ በኋላ ደሞ አንተ እንደዚህ ሆነ ስትት ደሞ ሌላ ሰው ሊጨመርልህ ይችላል። ነው ገብቷል። እኔ አሁን አንደኛ አንድ ብቻ አንድ ብቻ ሰምቻለሁ አይደል? እኔ እዚህ እኔ ብቻ ሰምቻለሁ። ሌላ ሰው ቢጨመርስ አሁን እነሱ ቤት እነናን የቤት አንድ ታላቅ ሰው የለም። እሷ ነች ታላቅ ማጋ ይሄዳል ማዘር ጋ ገብቷል ለምን ሆኖ የማያውቀውን ሆኖ የማያውቀውን ነው እንዴ አንተ ከዚህ በፊት ሙሉ ሆኖ የማያውቀውን ዛሬ እንግዳ እንግዳ ነገር ለምንድን ነው የሚፈጠረው ስለዚህ በቃ ነገሮች እና አብርድ አብርድ ነው እኔ ምን አደረኩኝ እኔ እንዴ ነገሩን ወደ እኔ ነው እንዴ የምታዞረው እኔ ምን አደረኩኝ እኔ እኮ ነገሩን ወደ አንተ ነው የማዞረው ምን አደረኩኝ ለምን ምን አደረኩኝ እኔ አንተ ወደ አንተ የማዞረው ለምንድን ነው እኔ እሷ ጠርታኝ አንተ እኔና አክብረ እሷን ብትታረቃት ምን ችግር አለው እፈታለሁ። አሁን ጭቅጭቅን አቁምና፣ አሁን ታ ተጨቃጨኩኝ እንደ አንተ ሁሉም ነገር በ በእንትን ነው የምታስበው። ይኸውልህ ትኛውም ነገር አለ እኔ በጉልበትም በምንም አለ ማስበው ነገሮችን ቶሎ እፈታለሁ። አንድ ነገር አንተ ሁለተኛ